አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች፣ ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለደመራና የመስቀል በዓል በሰላም አደረሳችሁ። እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ የመስቀል ደመራ በዓልን ተከትሎ የተለያዩ መልእክቶች እየተላለፉ ናቸው። ጠቅላይ ሚኒስትር አብይ አህመድ የወጉን ያዩታል ብሏል። ፓትርያርክ አቡነ ማትያስ የእርቅና የሰላም ጥሪ አስተላልፏል። ጄኔራል ታደሰ ወረደ ደግሞ ጦርነት እንዳይመለስ ተደርጎ ያልተፈታ ያሉትን ችግር አንስተዋል። በቀዳሚነት የምንመለከተው ጉዳይ ይሆናል። የአብይ አህመድ አስተዳደር ከዚህ በኋላ ወደ ትግራይ ከዘመተ በዝምታ እንመለከተውም ሲሉ የፋኖ አመራሩ ብርጋዴር ጀኔራል ተፈራ ማሞ ገለጹ። ሌላኛው የፋኖ አመራር መሪ ወዳጆ በበኩላቸው በርካታ ምርኮኞች አሉን ብለው እንደ ቀይ መስቀል ላሉ ተቋማትም ጥሪ አቅርቧል። በደመራ ዕለትም ወልዲያ ዙሪያን ጨምሮ በተለያዩ ስፍራዎች ውጋዎች ተደርገዋል። እንመለከተዋለን። ይህ በእንዲህ እንዳለ ጀነራል አበባው ታደሰ ፋኖ ተስፋ እየቆረጠ ነው ሲሉ ተናግሯል። ከአንድ ዓመት በፊት ተደምስሷል ያሉትን ኃይልም አሁን እየተደመሰሰ ነው ሲሉ ገልጸዋል። ተጨማሪያለን። በጠቅላይ ሚኒስትር አብይ አህመድ የተሸለሙት ዲፕሎማት ከአስመራ ባለሥልጣናት ጋር ስለ ቀይ ባህር ደህንነት መከሩ። ዲፕሎማቷን ያነጋገሩት የኤርትራው የውጭ ጉዳይ ሚኒስትር ናቸው። ይህንንም ትሰማላችሁ። ባለፉት ስምንት ዓመታት ኢንተርኔትን በመዝጋት የብልጽግና ኢትዮጵያ ከአፍሪካ ቀዳሚዋ ሆነች። የሀገሪቱ ስም በዚህ አገዛዝ ዘመን በመጥፎ መነሳቱም እንደቀጠለ ነው ሌላኛው መረጃችን ነው። ባለፈው ወር ብቻ ከታገቱ 15 ሾፌሮች መካከል ስድስቱ መገደላቸው ተሰማም። በተለያዩ ስፍራዎች የቆቴ ክፍያ እያገረሸ ስለመሆኑም ተገልጿል። ዝርዝሩ ተዘጋጅቷል። ጠቅላይ ሚኒስትር ኔታንያሁ ዌስት ባንክን ከእስራኤል ጋር እንዲቀላቀሉ አልፈቅድም ሲሉ ዶናልድ ትረምፕ ተናገሩ። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የመስቀል ደመራ በዓልን ተከትሎ የተለያዩ መልእክቶች እየተላለፉ ናቸው። ጠቅላይ ሚኒስትር አብይ አህመድ የወጉን ያዩታል ብሏል። ፓትሪያሪክ አቡነ ማትያስ የእርቅና የሰላም ጥሪ አስተላልፏል። ጀነራል ታደሰ ወረደ ደግሞ ጦርነት እንዳይመለስ ተደርጎ ያልተፈታ ያሉትን ችግር አንስቷል። ፓትሪያሪክ አቡነ ማትያስ በመስቀል አደባባይ ባደረጉት ንግግር ከእውነታ ጋር መጋጨታችን እንደቀጠለ ነው፣ እየመጣብን ያለው መከራም ከዚህ የመነጨ ነው። በዚህና ሕገ እግዚአብሔርን በመጣሳችን ነው በመኖርና አለመኖር ውስጥ እየገባን ያለ ነው ሲሉ አብራርቷል። መንግስት በሀገራችን እዚህም እዛም የሚታዩ ችግሮችን በእርቅና ይቅርታ መፍታት አለበት ሲሉም ጠይቀዋል። ጠቅላይ ሚኒስትር አብይ አህመድ ያስተላለፉት መልእክትም ከእውነታ ጋር የተያያዘ ነው። በዓላት በመጡ ቁጥር በሚያወጧቸው መግለጫዎች ራሳቸውን እንደ ፈጣሪም አሊያም እንደ ነብይና እንደ ፈጣሪ መልእክተኛም መናፈሻዎቻቸውን ደግሞ እንደ ገነትና ጀነት የሚያቀርቡት ጠቅላይ ሚኒስትሩ አሁን ደግሞ የወጉን እውነታውን ያሉ ባይ ናቸው። እሳቸው የወጓቸው ዜጎችስ የሚለውን ባያነሱም መስቀል እውነት ተደብቃ እንደማትቀር ማሳያ ነው። የወጉን ያዩታል፣ ከላይ ሆነው እንዳዩን ሁሉ ከታች ሆነው ይገረሙብናል ሲሉም አቅርበዋል። ከላይ በድሮንና በጀት ከታች ደግሞ በእግረኛ ጦራቸው የገደሏቸው ኢትዮጵያውያን እውነትስ የሚለው ግን መሰረታዊ ጥያቄ ይሆናል። የትግራይ ጊዜያዊ አስተዳደር ፕሬዚዳንት ጄኔራል ታደሰ ወረደ ደግሞ በጦርነቱ የተፈጠሩና የፕሪቶሪያው የጦርነት ማቆም ስምምነት ያልፈታቸው ችግሮች ጦርነት ድጋሜ እንዳይመለስ በሚያደርግ አኳኋን ገና አልተፈቱም በማለት በደመራ በዓል ላይ ባደረጉት ንግግር አሳውቋል። ጄኔራል ታደሰ የፌደራል መንግስቱ የትግራይ ጉዳይ በሰላማዊና ፖለቲካዊ መንገድ ሊፈታው እንደሚገባም አሳስቧል ችን ያለው የሰላም እድል እንዳይሞት በትኩረት መስራት አለብን ያሉት ጀነራሉም የሰላማዊና ፖለቲካዊ መንገድ ጨርሶ እንዳልተዘጋ አንስተው ከትግራይ በኩል የሚጀመር ምንም ጦርነት እንደማይኖር በድጋሚ ሲያረጋግጡም ተደምጧል። የአብይ አህመድ አስተዳደር ከዚህ በኋላ ወደ ትግራይ ከዘመተ በዝምታ እንመለከተውም ሲሉ የፋኖ አመራሩ ብርጋዴር ጄኔራል ተፈራ ማሞ ገለጹ። ሌላኛው የፋኖ አመራር መሪ ወዳጆ በበኩላቸው በርካታ ምርኮኞች አሉን ብለው እንደ ቀይ መስቀል ላሉ ተቋማትም ጥሪ አቅርቧል። በደመራ እለትም ወልዲያ ዙሪያን ጨምሮ በተለያዩ ስፍራዎች ውጊያዎች ሲደረጉ ውለዋል። በሰሜን እና ደቡብ ወሎ በርካታ አካባቢዎች ጠንካራ ውጊያ ከተቀሰቀሰ ዛሬ ሶስተኛ ቀኑን አሳልፏል። ዛሬ ከጠዋት ጀምሮ በተካሄደ በከባድ መሳ ከሬት የታገዘ የታኩስ ልውውጥም አንዳንድ እንቅስቃሴዎች በከተማ መቋረጣቸው ታውቋል። ከማለዳ ጀምሮ በወልዲያ ውስጥና መዳረሻ ስፍራዎች ማለትም ጀነቶ በር የተሰኘ መግቢያ ቦታም መቻሪ የተባለና ስቴዲየም ያለበት ቦታ እንደዚሁም ከባህር ዳር ወደ ወልዲያ መግቢያ ላይ በሚገኘው ጥቁር ውሃ አካባቢ ጠንካራ ውጊያ ሲደረግ ነበርም። አንድ የከተማ ነዋሪ በርከት ያለ የመሳሪያ ድምፅ እንሰማ ነበርም። ከምሳ ሰዓት በኋላ የመሳሪያው ድምፅ ረገብ ማለቱን ተከትሎ የከተማ ነዋሪ የመስቀል በዓልን ለማክበር እ ወጣ ነበር ብለዋል። እንዲያም ሆኖ ባንኮች ተዘግተው ባለሶስት እግር ተሽከርካሪዎችም ቆመው በርካታ የብልጽግና ሹማምንትም ሸሽተው ውለዋል ብለዋል። ሌላ ነዋሪ ደግሞ ተማሪዎች ጠዋት ወደ ትምህርት ቤት ሄደው የነበረ ቢሆንም እንዲመለሱ ስለመደረጋቸው ገልጸዋል። አክለውም እንቅስቃሴዎች በአንድ ጊዜ መዘጋታቸውን ተከትሎ፣ እንደዚሁም የከተማ የመንግስት አመራሮች ሸሽተዋል በሚል ሲናፈሱ የነበሩ መረጃዎችን ተከትሎ ነዋሪው የመረበሽ ስሜት ውስጥ ገብቶ እንደነበረ አብራርተዋል። በእርግጥ የከተማ አስተዳደር ከተማ ሰላምናት አልተረበሽንም የሚል መግለጫ አሰራጭቷል። አልተረበሽንም ምን ምን አመጣው የሚለው እንዳለ ሆኖ ነዋሪዎች ሲሰሙት የዋሉት የመሳሪያ ድምጽ የተኩስ ልምምድ ነውን የሚለው ግን መሰረታዊ ጥያቄ ይሆናል። በተለይም በሰሜን ወሎ በቅርቡ ምክትል ርዕሰ መስተዳድሩ የነበሩባት መርሳን ጨምሮ በርካታ የወረዳ ከተሞች ከመንግስት ቁጥጥር ውጭ ሆኗል። በደቡባዊ ወሎ ዞን ከደሴ ከተማ ብዙም በማይርቁ አካባቢዎችም የተኩስ ልውጦች ተከፍቷል። ኩታበር፣ ቦሩ ስላሴ፣ ጉጉፍቱ፣ ኮሬብ ደብረ ዘይት ወዘተ የውጊያ ቀጠናዎች ሆነው ነው የዋሉት። በደሴ ከተማ መሀል ድረስ የተኩስ ድምፅ ሲሰማ እንደነበርም አንድ ነዋሪ ተናግሯል። በሰሞነኛው በዋናነት ደግሞ በሰሜን ወሎ ዞን ውጊያዎች ሳቢያም በመቶዎች የሚቆጠሩ የመንግስት ወታደሮች ለመስዋዕትነት ሲዳረጉም፣ በመቶዎች የሚቆጠሩ ደግሞ መማረካቸውም ታውቋል። የቀጠናው የፋኖ ኃይሎችን የሚያስተባብሩት አመራሩ ምሬ ወዳጁም ከፍተኛ ቁጥር ያለው ምርኮኛ ወታደር ይዘናል፣ እናም እንደ ቀይ መስቀል ያሉ ተቋማት ጥሪ እናቀርብላቸዋለን ነው ያሉት። ለቀይ መስቀል ጥሪያችንን የምናቀርበው በርካታ ቁስለኛዎች ስላሉን፣ እያሳከምን ነው ያለነው። እኛ ተዋጊዎች ነን፣ እንደሚታወቀው፣ ከፍተኛ ድጋፍ ያስፈልገናል። የማረክነው ምርኮኛ፣ በጣም በርካታ ምርኮኛ ስላለብን፣ ቁስለኛዎችንም እንዲያሳክምልን እንጠይቃለን ምርኮኛዎችንም አጠቃላይ ቢረከበንና እንደ ሰብአዊ የሚያደርገውን ድጋፍ አድርጎ ቢይዝልን ዝም ብለን ብንለቃቸውም እየሄዱ ድጋሜ እየተዋጉን እየመጡ ስለሆነ ስለዚህ ዝም ብለን ማስቀመጡ ደግሞ ከአለው የአቅም የሕክምናው የኢኮኖሚው ሌላኛው የፋኖ አመራር ብርጋዴል ጀነራል ተፈራ ማሙ ደግሞ አሁን የፋኖ ኃይል ከመከላከል ወደ ማጥቃት ነው እየተሸጋገር ያለው የሚለውን አንስተው በአንድ የደፈጣ ጥቃት ክፍለ ጦር የሚያስታጥቅ የጦር መሳሪያን እያገኘን እንገኛለን ብለል፣ አገዛዙ በተደጋጋሚ እያጋጠመው ያለ ነው ያሉትን ሽንፈት ተከትሎም ዛሬም የተለያየ የማስቀየሻ አጀንዳን መፍጠርን ይፈልጋል። ነገር ግን ከዚህ በኋላ ወደ ትግራይ የሚዘምት ከሆንም በዝምታ እንመለከተውም ሲሉም አስረድተዋል። እውነታውን ለመነጋገር ከዚህ በኋላ እኛ እያለን የኤርትራንና የትግራይ ህዝቦች ብልጽግና ሊያጠቃ አይችልም። ካጠቃም ዝም አንለው። ይሄ መታወቅ አለበት። በየተራ በየተራ ሲመነኞች እየተመጡ አይቀጥሉ። ስለዚህ ይሄ ምንም እኛ ምድር አንሰጠውም፣ እኛ ምድር አንሰጠውም። ከዚህ በፊት የተደረገው ከመጠን በላይ ነው። እኛ በሌላ ምንክር ነው። እነሱ በየተራ ታርጌት አድርጎ ዓላማ አድርጎ በየተራ እየጨፈጨፈን አይናችን እያየ በእኛ በኩል ዝም አንለው። ይህን አውቆ ነው ሲገባ ይህን አውቆ ነው ከኋላው እንደምንከመርበት አውቆ ነው ወደዚያ ሊያደርገው የሚችለው ስለዚህ እነሱ እየተጨፈጨፉ እነሱ እየተመቱ እኛም እስከሚደርስ እንደማንጠብቀው እሱም ያውቀዋል፣ እኛም እናውቀዋለን። እውነታው ይሄ ነው። ይህ በእንዲህ እንዳለ ጀነራል አበባው ታደሰም ፋኖ ተስፋ እየቆረጠ ነው ሲሉ ተናግሯል። ከአንድ ዓመት በፊት ተደምስሷል ያሉትን ኃይል አሁን ደግሞ እየተደመሰሰ ነው ሲሉ ገልጸውታል። ምክትል የታማጆር ሹሙና የአማራ ክልል የጸጥታ ካውንስል ሰብሳቢው ጀነራል አበባው ታደሰም ደጋግመው ጽንፈኛው የሚሉትን የፋኖ ኃይል ስለመደምሰሳቸው ሲናገሩ ይታወቃሉ። ከሰሞኑ ደግሞ ኮምቦልቻም ጎንደርም እንደዚሁም ባህርዳር ድረስ እየዞሩ የክልልና የዞን የጸጥታ አመራሮችና የመከላከያ ሰራዊቱ የ እዛዛዦችን እያነጋገሩ ቀጥሏል። ነገር ግን ይህን ጉዞ ሲያደርጉ የሚያዙት ሰራዊት በክልሉ በተለያዩ አካባቢዎች በተለይም በወሎ ቀጠናም ከባድ የተባለ ጉዳትን እያስተናገደ ያለ ሆኗል። እንዲያም ሆኖ ጀነራል አበባው አሁንም ጽንፈኛው ያሉት የፋኖ ኃይልን ተስፋ እየቆረጠ ነው ሲሉ ይናገራሉ። ከዚህ በፊት እንዳሉት ሁሉ የፋኖ ኃይልን የውጭ ታሪካዊ ጠላቶች አላማን ተቀብሎ የክልሉን ሰላም ለማደፍረስ የሚንቀሳቀስ ጽንፈኛ ቡድን በሚል ወንጅለውም ንግግራቸውን ጀምሯል። ከዛም ጠንካራ እርምጃ እየወሰድንበት ነው ብለው አሁን ላይ ተስፋ በመቁረጥ ላይ ይገኛል ማለታቸውን ያገዛዙ ልሳናት ዘግበዋል። ለዚህ ማሳያ የሚሉት ደግሞ በሌትናንት ጀነራል መሐመድ ተሰማ የሚመራው የምስራቅ ገዝ በደቡብ ጎንደርና በጎጃም ቀጠና አደረገ ያሉትን ነው። ጄኔራል አበባውና ጓዶቻቸው የሚናገሩት ወዴ በክልሉ የተሰማራው ሰራዊት በየቀኑ እያጋጥሞ ያለው ወዲያ ሆነው፣ አሁንም የክልሉ ጦርነት ቀጥሏል። በጠቅላይ ሚኒስትር አብይ አህመድ የተሸለሙት ዲፕሎማት ከአስመራ ባለስልጣናት ጋር ስለ ቀይ ባህር ደህንነት መከሩ። ዲፕሎማቷን ያነጋገሩት የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳሌህ ናቸው። የብልጽግናው መንግስት ሊወረኝ ነው የሚል አቤቱታ የምታሰማውና ብልጽግናም ሊወጋት እንደሚችል የሚዘትባት ኤርትራም ከምዕራባውያን ዲፕሎማቶች ጋር የምታደርገው ውይይትን አስቀጥላለች። ከጥቂት ወራት በፊት የጀርመንና ኖርዌይ አምባሳደሮች ወደ ኤርትራ ተጉዘው ከሻዕቢያ ባለስልጣናት ጋር ይመጣል ስለሚባለው የኤርትራና ኢትዮጵያ ጦርነት መነጋገራቸው መዘገባ አይዘነጋም። በዚህም የኤርትራ ባለስልጣናት ሀገራቸው በአብይ አህመድ ልትወረር እንደሆነና ምዕራቡ ዓለም ዝም ብሎ እንዳይመለከት መጠየቃቸውን የዲፕሎማቲክ ምንጮች አረጋግጠው ነበር። በኒውዮርክ እየተካሄደ ባለው የተባበሩት መንግስታት ስብሰባ ላይ እየተሳተፉ የሚገኙት የኤርትራው የውጭ ጉዳይ ሚኒስትር ከአውሮፓና አሜሪካ ዲፕሎማቶች ጋር እየተነጋገሩ እንደሆነና ቀጠሮችን ስለመያዛቸውም ሲዘገብ ሰንብቷል። ኡስማን ካነጋገሯቸው ዲፕሎማቶች መካከል ብልጽግናዎች ኢሳያስ ያስተናደዱበት ያሉትን የሰላም ስምምነት ሲፈርሙም ተባብረውናል ያሏቸውና አብይ አህመድም የሸለሟቸው አምባሳደር አኔት ዊበር ይገኙበታል። አምባሳደር አኔት በአፍሪካ ቀንድ የአውሮፓ ህብረት ወኪል ሲሆኑም የብልጽግናው መንግስት የጦር ወንጀል በተባበሩት መንግስታት የሰብአዊ መብቶች ኮሚሽን እንዳይመረመርና ይህንን ስራ ለማከናወን የተቋቋመው ኮሚሽን እንዲቋረጥ የዲፕሎማሲ ስራ እየሰሩ እንደሆነም ይነገርላቸዋል። የፕሬቶሪያው የሰላም ስምምነት ሲፈረም የአውሮፓ ህብረት እንዳይገኝብኝ ያሉት ጠቅላይ ሚኒስትር አብይ አኔት እንዲገኙ ግን በልዩ ሁኔታ ፈቅዷል። በኋላ ላይም አዲስ አበባ ጠርተው ሽልማት ሰጥተዋቸዋል። እኚህ አምባሳደር በ2015 ዓ.ም በአብይ አህመድ የተሸለሙት በ እርሳቸው ጦረኛ ፖሊሲ ምክንያት የሚደረጉ ዲፕሎማሲያዊ ጫናዎች እንዲረግቡና እንዲነሱ በማድረጋቸው መሆኑም ይታወቃል። በዛ የደቡብ አፍሪካ ውል ምክንያት ከሻቢያ ጋር ተጣላን የሚሉት ብልጽግናዎች ለውሉ መፈረም ግላዊ ሚና ነበራቸው ብለው የሸለሟቸው አኔት ዌበር በኒውዮርክ ከሻቢያ መንግስት የውጭ ጉዳይ ሚኒስትር ጋር መነጋገራቸው ሰምቷል። አኔት ከኡስማን ጋር በነበራቸው ውይይትም የቀይ ባህርን ደህንነት በመጠበቅ ረገድ ኤርትራ የምታደርገውን ጥረትና የቀይ ባህርን ሰላም ለማስጠበቅ እያሳየች ያለውን ወሳኝ ያሉት ሚና እንደሚያደንቁ መናገራቸውን የሀገሪቱ ማስታወቂያ ሚኒስትር የማነ ገብረ መስቀል ጽፏል። ሁለቱም ሰዎች ሀገራት ሉዓላዊነታቸው የግዛት አንድነታቸውና ነጻነታቸው እንዲጠበቅ ተስማምተዋል ሲሉም ነው ሚኒስትሩ ያነሱት። ይሁን እንጂ ሀገራቸው ኤርትራ በምስራቅ በኩል በአፋር እንደዚሁም በሰሜን በኩል በትግራይ የኢትዮጵያ ግዛቶችን በኃይል መያዟንና ኢትዮጵያውያንን እያስገደደች ወደ እስር ቤት ማጋዟን አልጠቁሙም። የኤርትራው የውጭ ጉዳይ ሚኒስትር ከስዊድን አቻቸው ጋር መነጋገራቸውንም የማስታወቂያ ሚኒስትሩ አክሏል። የሁለቱ ሚኒስትሮች ይት የአፍሪካ ቀንድ ሰላም ነው ተብሏል። በተያያዘም የኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳላህ ከኒውዮርኩ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ በተጓዳኝ በፕሬዚደንት ዶናልድ ትራምፕ የአፍሪካ ጉዳዮች አማካሪ ማሳድ ፋሬስ ቡሎስ ጋር ትናንት መወያየታቸውን የኤርትራ ቃል አቀባይ ተናግሯል። የሁለቱ ወገኖች ውይይት የኤርትራና አሜሪካ ግንኙነትን በማሻሻል ዙሪያ ያተኮረ እንደነበረም ሚኒስትሩ ገልጿል። ሁለቱ ባለስልጣናት ለቀጠና የጸጥታ መረጋጋትና የኢኮኖሚ ልማት ንግግር አስፈላጊ መሆኑን አጽንኦት ሰጥተዋል ተብሏል ። ኤርትራ ከአሜሪካ ጋር ልትተባበርባቸው የሚችሉ መስኮች ለመፈተሽ ዝግጁ መሆኗን ሳለ ለቡሎስ እንደነገሯቸው የጠቀሱት የማንም ሁለቱ ሀገራት ይህንን አይነቱ ንግግር ወደፊትም ለመቀጠል ተስማምተዋል ብሏል። ባለፈው ወር ብቻ ከታገቱ 15 ሾፌሮች መካከል ስድስቱ መገደላቸው ተሰማም። በተለያዩ ስፍራዎች የኮቴ ክፍያ እያገረሸ ስለመሆኑም ተገልጿል። በሀገሪቱ ያለው የጸጥታ ችግር ዋነኛ ገፈት ቀማሽ የሆኑት አሽከርካሪዎች እንደሆኑ ተደጋግሞ የተገለጸ ጉዳይ ነው። በርካታ አሽከርካሪዎች በተለያየ ስፍራ ለገታና ግድያ ተዳርጓል። የኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽን ባሳለፍነው ነሐሴ ወር ብቻም በታጣቂዎች ከታገቱብን 15 በላይ የከባድ ተሽከርካሪ ሹፌሮች መካከል ስድስቱ ባጋቾቻቸው ማቋቋማቸው ተገድለዋል ብሏል። እገታውና ግድያው በተለይም በኦሮሚያ ክልል ወለንጭቲና አሊዶሮ አካባቢ በብዛት እንደሚፈጸም ፌዴሬሽኑ መናገሩን የጠቀሰው የሸገር ዘገባ በወለንጭቲ አካባቢ ያለው የእገታ መጠን ግን መሻሻልን አሳይቷል ብሏል። የከባድ ተሽከርካሪዎች ሹፌሮች በየጊዜው የሚፈጽምባቸውን ግድያና እገታ በመፍራት የከተማ ታክሲ ሹፌር ሙያን ለመምረጥ እየተገደዱ ስለመሆኑም ፌዴሬሽኑ ገልጿል። ይህ በመሆኑም የከባድ መኪና ሹፌር እንድናጣ ሁነናል ሲል የሚፋ አድርጓል። በሌላ በኩል የኮት የክፍያ በተወሰነ መልኩ ቀንሶ የነበረ ቢሆንም ዳግም የማገርሸት ሁኔታ በተለያዩ ቦታዎች ላይ እየተስተዋለ ስለመሆኑም አሳውቋል። የአቶ ሽመልስ አብዲሳ አስተዳደር ከአዲስ አበባ ጀምሮ በተለያዩ የክልሉ አካባቢዎች በበርካታ ስፍራዎች ላይ ለሚሊሻ ጨምሮ በተለያዩ ምክንያቶች ገቢ እንደሚሰበስብ ይታወቃል። ባለፉት ሶስትና አራት ዓመታት በወለንጪቲ ብቻ ከሁለት መቶ በላይ የሚሆኑ የከባድ መኪና ሾፌሮች በአጋቾች እንደተገደሉም ነው የተገለጸውም። ባለፉት ስምንት አመታት ኢንተርኔትን በመዝጋት የብልጽግና ኢትዮጵያ ከአፍሪካ ቀዳሚዋ ሆነች። የሀገሪቱ ስም በዚህ አገዛዝ ዘመን በመጥፎ መነሳቱም እንደቀጠለ ነው። ሞት፣ ጦርነት፣ አፈና፣ እስራት፣ የሰላም እጦት የሀገሪቱ መገለጫዎች ሆነዋል። ከፈረንጆቹ 2016 ጀምሮ ባለው ጊዜ ውስጥም ኢትዮጵያ ኢንተርኔትን በመዝጋት ከአፍሪካ ቀዳሚ ሀገር መሆኗን አንድ ጥናት ያመላከተበት አዲስ ሪፖርትም የዚህ ቀጣይ ክፍል ነው። በጥናቱ መሰረት በዚህ ጊዜ ውስጥ በአፍሪካ 190 ጊዜ የበየነ መረብ አገልግሎት የተቋረጠ ሲሆን ከዚህ ውስጥ በኢትዮጵያ ብቻም ለ30 ጊዜ ተቋርጧል። ኢንተርኔት ሸትዳውንስ ኢን አፍሪካ በሚል በመጽሐፍ መልክ የቀረበው ምክንያት በአፍሪካ የኢንተርኔት መዘጋት ከእጥፍ በላይ ማደጉን የሚያመላክት ነው። እንደ አውሮፓውያኑ የዘመን ቀመር በ2016 ዓ ም 14 የኢንተርኔት መዘጋት እንደነበር የገለጸው ጥናቱ በ2024 ደግሞ ይህ 28 መድረሱን ያክላል። ሱዳን ከኢትዮጵያ በመቀጠል 21 ጊዜ የኢንተርኔት መቋረጥ ያስመዘገበች ሲሆን በአልጄሪያ ደግሞ 14 ጊዜ ተዘግቷል ተብሏል። በኢትዮጵያ የበየነ መረብ መቋረጥ በዋናነት የተከሰተው በትግራዩ ጦርነት በነበረበት ጊዜ ስለመሆኑ የጠቀሰው ጥናቱ ይህም በሚሊዮኖች የሚቆጠሩ ሰዎች የመገናኛ ዘዴዎችና አስፈላጊ አገልግሎቶች ተቋርጦባቸው እንዲቀር አድርጓል ብሏል። የኢንተርኔት መዘጋት በተቃውሞች ጊዜም ድምፅን ለማፈንና ተቃውሞዎችንም ዝም ለማሰኘት የፖለቲካ ተሳትፎን ለመገደብ በስፋት እንደ መሳሪያነት ጥቅም ላይ እየዋለ ስለመሆኑም ጥናቱ አክሏል። ሪፖርቱ በኢትዮጵያ የኢንተርኔት መቋረጥ የሰብአዊ መብቶች ላይ ብቻ ተጽዕኖ የሚያደርስ ሳይሆን ስልጣን ላይ ያሉ አካላትን የሚጠቅም ስልት ነው ብሏል። የመጽሐፉ ተባባሪ ጸሐፊ የሆኑት ቶኒ ሮበርትስ እያ አንዳንዱ የበየነበር መቋረጥ የሰብአዊ መብቶችን ይጥሳል እንደዚሁም በኢኮኖሚ ላይ ከፍተኛ ጉዳትን ያስከትላል ሲሉ ጠቅሷል። በምርጫ ወቅትና በተቃውሞ ጊዜ የመንግስት አካላት የቴሌኮም አገልግሎት ሰጪዎችና የክልል ተቋማት የኢንተርኔት መዘጋትን እንዲያቆሙና ዲጂታል መብቶችን ለመጠበቅ ቁርጠኝነትን እንዲያሳዩ አሳስቧል። የእስራኤሉ ጠቅላይ ሚኒስትር ኔታንያሁ ዌስት ባንክን ከእስራኤል ጋር እንዲቀላቀሉ እንደማይፈቅዱ ዶናልድ ትራምፕ ገለጹ። የአሜሪካው ፕሬዚደንት ትራምፕ ቤንያሚን ኔታንያሁ በእስራኤል ወረራ ስር ያለው ዌስት ባንክን ወደ ግዛታቸው እንዲቀላቀሉ ፈጽሞ አልሻም ብለዋል። የእስራኤሉ ጠቅላይ ሚኒስትር በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ንግግር ከማድረጋቸው ቀደም ብለው በኦቫል ኦፊስ ለጋዜጠኞች ሀሳባቸውን የሰጡት ትራምፕ እስራኤል ዌስት ባንክን እንድትቀላቅል አልፈቅድም፣ አይሆንም ብለዋል። በመጪው ሰኞ ከኔታንያሁ ጋር ጋር እንደሚገናኙ የሚጠበቁት ትራምፕ የጋዛ ስምምነት በጣም ተቃርቧል ሲሉም ገልጿል። እስራኤል በጋዛ ያለውን ጦርነትና የዌስት ባንክን ወረራ እንድታቆም አለም አቀፍ ጫና እየደረሰባትም ነው። የምዕራባውያን መንግስታት ለፍልስጤም ነጻ ሀገርነትን በይፋ እውቅና እየሰጡም ይገኛሉ። ቀኝ ዘመም እስራኤላውያን አካባቢውን መጠቅለል ይህንን ግፊት ለማስቆም አማራጭ መንገድ እንደሆነ ይመለከቱታል ሲልም ቢቢሲ ዘግቧል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበርም።